የቲክቶከሯ ይድድያ ነጻነት ወይም በናዮ በመባል በቲክቶክ አካውንቷ የምትታወቀው ከዚህ በፊት ጆን ዳንኤል ተብሎ በምጠራው በቲክቶክ ታዋቂ የሆነ ወጣት ከሱ ጋር በመሆን ከአውሮፕላን ላይ በተነሳው ባለመግባባት ጆን ዳንኤል በቀጥታ ስርጭት ላይ እንደዚህ የኢትዮጵያን የአየር መንገድ ስም አጠልሽታል በምል ክስ በሱ ስር በርካቶቹ መዝገብ ስር ውስጥ ተከሶ ነበር። ከነዛ መካከልም አንዷ የድድያ ነጻነት ወይም ናዮ ሌላኛዋ ደግሞ ኢሌኒ ትባላለች። አጠቃላይ ካሉት እነ ዳዊት ድርባ ወይም የጆን ዳንኤል አጎት እንደሆነ የምንነገረው ዳዊት ድርባ ወይም ኤልያስ ድርባ አጠቃላይ ካሉት ተከሳሾች መካከል ሁለቱ ሴቶች ከእስር በዋስ እንዲፈቱ ፍርድ ቤቱ መወሰኑን የወጡት መረጃዎች ያሳያሉ። ናዮ በቅርቡ በያሬድ ነጉ ቃልቲ ባቀናበት ኮንሰርት ላይ ነፍሰ ጡር ሆና መታየቷ የምታውስ ነው። ከዛ በኋላ ልጅ እንደወለደች የወጡት መረጃዎች ማህበራዊ ሚዲያ ላይ መዘዋወራቸውም የምታወስ ነው። እሷ በዋስ እሷና ሌኒ የምባሉት ከእስር በዋስ እንድፈቱ ፍርድ ቤቱ እንደወሰነ የወጡት መረጃዎች ያሳያሉ። ሚኪነኝ ከሚኪ ታቦር ኢንፎ። ይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።